አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና፣ የተከበሯቸው የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል አለሚን። ዛሬ እንግዲህ እንደምታዩት ያው ይሄ የጊራና መንገድ ነው ማለት ነው እና ኢንሻአላ ዛሬ ወደ ጊራና እየሄድኩኝ ነው። ዛሬ ሀሙስ ነው፣ መቼም ታውቁታላችሁ ላችሁም እና እስኪ ላሳያችሁ ነው ማለት ነው። አንዲት ጓደኛን ከኩዌት መታ

እሷን ላሳያት ነው ገበያውን ማለት ነው። እንደምታዩት እዚህ ጣጥቁላ የሚባለው ወንዝ ነው የደረስ ነው። ከዚህ በታች እንደምታዩት መንገዱ ተስተካክሎ ተሰርቷል። ያው እስከ ቱርኩ መንገድ መገንጠያ ድረስ ነው የተሰራው እና መንገዱንም በዚያው አሳያችኋለሁ። ብዙ ዓመት የኖራችሁ እንግዲህ ደግሞ አረብ ሀገር ሄዳችሁ ጊራናን እንዴት ምን ያህል እንደተለወጠች

የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መንገዱ ያው ላሁኑ እንደዚህ ነው። በደንብ አይወዛወዝም፣ እንደዚህ አይንገጫገጭም ማለት ነው። ታች ስንደርስ ደግሞ አሳያችኋለሁ። በጣም ነው የሚንገጫገጨው። ይሄ አርማታ እንትን ምንድነው የሚባለው? እንደዚህ ተሞልቷል፣ አፈር ሆኖ ኮንክሬት ማለት ነው። እንደዚያ አይነት ነገር መንገዱ ተሞልቷል እና በጣም አሪፍ ሆኖ ላሁን

እንጂ ከዚህ በላይ ነበር። ብታዩት የሚዘጠዝጠውና እርጉዝ ሁላ እንደዚህ ልጅ ያስወርዳል ብላችሁ ብታስቡት በጣም ከዛም በላይ ነው። ሲጀመር በጣም ነው እንትን የሚለው የነበረው አንድ ጊዜ ሂጅ አውቃለሁኝ። ከመጣሁ የመጀመሪያ ቀን እንደመጣሁ ሰሞን ማለት ነው። ሂጅ ነበረ ቪዲዮ ቀርጫለሁኝ የዛኔም። ከዛ በኋላ ግን አሁን ከሶስት አመት በፊት ማለት ነው በጣም ብዙ ለውጥ አለ።

አሁን እንዳያችሁት መንገዱ እንደዚህ ነው ተሰርቷል። ያው ለስለስ ብለዋል ተሞልቶበታል ማለት ነው፣ እንደዚህ ኮንክሪት ማለት ነው። እና ታች ቶኩ መንገድ መገንጠያ ድረስ ነው የተሰራው። ያው አልተጨረሰም፣ ብቻ ደህና ነው፣ በጣም አሪፍ ነው፣ ደስ የሚል መንገድ ሁኗል። አሁን ታች ግን ውይ። እና ይሄ ስደኒ ነው እንግዲህ የሸንኮራ አገዳው ሀገር ስደኒ ይባላል። ይሄ ወንዙ

በጣም ነው ደስ የሚለው ወላሂ ነው የምብላችሁ። እኔ የአረንጓዴ ነገር ስለምወድ እንደሆነ አላቅም። በጣም ነው የሚመቸው ደስ ይላል። ቦታው አረንጓዴ ነው፣ አየሩ በጣም ይመቻል። ወደዚህ እኔ ጊራና በጣም ነው ደስ የምትለኝ ወላሂ። ያታክልት ሀገር ናት። በቃ በጣም ነው የምትመቸው አየር የአየር ንብረቷ ራሱ

ቀዝቀዝ ያለ ነው እንደምታዩት። ችግሩ ምንድ ነው ገበያ ውስጥ ስትገቡ አቧራ በቃ አቧራው አትጠይቁ። እና ይሄ ስደኝ ወንዝ ነው ላቸዋለሁ ውዶችዬ። በዚህ አካባቢ አታክልት ይበዛበታል፣ በተለይ ሸንኮራ አገዳ እንደ ማንጎ ይበዛባታል። በጣም በተለይ ሸንኮራ አገዳ የሚታወቀው እዚህ ነው ማለት ነው። ስደኝ የሸንኮራ አገዳ ሸንኮራ አገዳ አገር ናት። አገዳም ይባላል በነገራችን ላይ

ያው እኛ ሸንኮር አገዳ ነው የምንለው ማለት ነው እና ሰዎችም እንደምታዩቸው ወደ ገበያ እየነዱ ነው። ግመሉንም፣ በሬውንም፣ ከብቱንም፣ ፍየሉንም በጉንም እየተነዳ ነው። ግመሎች እንደምታያቸው የሀገራችን ግመሎች ይህንን ይመስላሉ። በነገራችን ላይ እንደምታዩት አሁን እዚጋ በደንብ ያስታወቅ መንገዱ በጣም አሪፍ

ተከፈከፈ ምናም መኪናው እንትን ይለዋል ይደለድላል ማለት ነው። እና እዚህ ጋር አሁን ደረስነ። የቱርኩ መንገድ መገንጠያ ነው እና ይሄ እዚህ አካባቢ እንግዲህ ገና ስለሆነ በጣም ያንገጨግጫል። እንደምታዩት ዳርዳሩን ተቆልሏል፣ ገና አፈሩ ማለት ነው። አልተሰራም፣ አልተደለደለም። ስራ አቋርጧል። መኪና ተበላሽቶባቸው ምናምን ነው አሉ መሰለኝ እና

ይሄን ይመስላል መንገዱ። አሁን ከዚህ በታች መንገጫገጭ ነው እንግዲህ እና ቪዲዮን አቋርጬው ነበር ስለ በጣም ስለሚንቀጠቀጥ። እና እዚህ ጋር ደግሞ ቤቶች፣ ይሄ እንግዲህ ላይ ነው ያው፣ ከስደኔ ዝቅ ብላችሁ ቤቶች በጣም በሚያማምር ሁኔታ ተሰርተዋል። እንደምታዩችሁ ወላይ፣ በጣም በሚገርም ሁኔታ በጣም ብዙ ቤቶች አሉ። ያው ህገ ወጥ ነው ግን በጣም ተሰርተዋል። ወላ ሱብሃንአላህ

እና ገበያው ደረስን እንደምታዩት ይቺ መሌዋ የምትባለው መሌው ነው ይሄ ማለት ነው ወደ ገበያው ውስጥ የምትገቡበት ይሄን አልፋችሁ ነው ወደ ውስጥ ወደ ገበያው የምትገቡት ወደ መናኸሪያው መኪና እንትን የሚልበት እና እዚህ አካባቢ ሸንኮራ አገዳ ይሸጣል ገመዶች እንደዚህ ተገምደው የሚሸጡ ገመዶች ምናምን ይሸጣል ማለት ነው

እንደምታያቸው ሸንኮራ ግዳም እዚህ ነው መጥቶ የሚራገፈው፣ የሚሸጠው እዚህ ነው። ከዚህ በኋላ ነው እንግዲህ ወደ ገበያ የምንገባው ማለት ነው። ያው የጊራና ልጆች እንግዲህ አላስረዳችሁም፣ ብዙ ነገሮችን ቢቀያየሩ ብዙ ዓመት የቆያችሁ ማለት ነው። ሄዳችሁ ብዙ ዓመት የቆያችሁ ያው ነገሮች ይቀያየራሉ እና ቤቶች ይሰራሉ። እኔ ውርጌታን ስመጣ ማለት ነው ወላይ

በቃ ወደ ሞላ ከተማ ወደ ዘውደዛ ሲሄድ ያደግንበት ሰፈር ሳርገንዳ እራሱ ሲሄድ አላወቅኳትም ነበረ። እንደ እዚች ሰፈር ነው ማለት ነው ያደግነው ምናምን እያልኩ በሚገርም ሁኔታ ነው ያየዋት። በጣም ተቀያይሯል ሁሉ ነገር እና ሊቀያየርባችሁ ይችላል እንጂ ታቆታላችሁ እያስባለሁ እንደዚህ የግመል በግመል ይመጣና እንጨት

ስለሆነ ገና በደንብ አልሞላም፣ ገበያው እና እዚህ ጋ ደግሞ እንደምታዩቸው ቀሚሶች አሉ፣ ሺ አምስት መቶ ብር። በነገራችን ላይ ይሄ ተለጣጩ እንትን ማለት ነው ቢጃማው

በፊት ያው ይሄ እንትን እንትን አለበት እንጂ ልጥፍጥፍ ነገር አለበት እንጂ የሚያብራጨልጭ ነገር ማለት ነው እንጂ ሳውዲ የሥራ ልብሳችን ነበር አይደለ። እዚህ ግን ሺህ አምስት መቶ ብር እየተሸጠ ነው። እንትኑ ተለጣጩ ልብስ ማለት ነው። በጣም የሚገርም ነው። አንድ ጉፍታ ለእናቴ ልገዛ ብጠይቅ

መቶ ብር አሉኝ። ሱብሃንአላህ ወላሂ፣ በጣም እንዲህ ብር ማ አንድ ጉፍታ አልገዛም አልኩኝ። ሁለት ሦስት ሁለት ሦስት ጉፍታ በምገዛበት መቶ ብር ለአንድ ጉፍታ አልጥልም ብዬ መጣሁ እላችኋለሁኝ። እና እነዚህ ተለጣጭ ልብሶች እንደዛ ነው ዋጋቸውም ቢጃማዎችም

ሌላው ደግሞ ሹፎኖችም አሉ። እንደዚህ አይነት የእናቶች ሹፎን በጣም ወይ አማምረው ደስ ነው የሚሉት። እና የሀበሻ ቀሚስ የሀበሻ ምንድን ነው ይሄ መቀነት ነው የሚባለው። እስኪ የሀበሻ ልብስ የራያ ቀሚሶች ምናምን የሚባሉ በከለር በጣም ሞልተዋል። በጣም ነው ደስ የሚሉት። እና ያው ሰውም ይሄንን ገዝታ ለመሄድ ነበረ እና ያው

ቆም ብለን እንመርጣለን። በነገራችን ላይ አገሩ የት ነው የሚገኘው? አሉን፣ ሮቢት ሮቢት ነው የሞላው የሀበሻ ቀሚሱ። ይሄ የራያው ልብስ ማለት ነው። እዛ ሰፍተው ስለሆነ እዛው ሰርተው ማለት ነው፣ ሸማ ሰርተው እነሱ የሚሸጡበት ሀገር ስለሆነ ሮቢት ነው በጣም በብዛት የሚገኘው ምናምን አሉን። ያው እዚህ ያለው እንግዲህ እነዚህ ናቸው፣ የፈለጋችሁትን አታገኙም

ሁሉም ነገር በትዕዛዝ ነው የሚሆነው። አዛችሁ ምናምን ነው የሚገኘው እንጂ እንደዚሁ ተሰርቶ የፈለጋችሁትን አታገኙም። በእርግጥ ሞልቷል፣ ግን ያን ያህል ብዙ አይደለም። እነዚህ የምታዩቸው ቀሚሶች አይደሉም፣ እሱ አሁን እያነሳ የሚሰቅላቸው ናቸው እንጂ ቀሚሶቹ እዛ ታች ያለው የሆነ ወገባቸው ላይ እንደዚህ በምንድ ነው እንደ ሽርጥ ነገር ምናምን የሚያሸርጡት መሰለኝ እንደዛ

በጣም ከባድ ልብስ ነው በነገራችን ላይ እኔ እኔ አላቅም አልወድም እኔ በተፈጥሮዬ እንደዚህ የባህል ልብስ ምናምን እንደዚህ መልበስ አላ አለም ለምን እንደሆነ አላቅም ደስ አይለኝም ግን ምናልባት እስኪ አንድ ቀን ሞክረዋለሁ ብዬ አስባለሁኝ እንደው እስኪ ለእናቴም ቢሆን የገዛውትን ሞክረዋለሁኝ እና እንደዚህ የራያ ልብሶች ምናምን ለብሻ አላቅም

እኔም ሰው ላይ ለብሰው ሳይሆን ምናም የሆነ ክብድ ስለሚል ወፍራም ስለሆነ ብዙም አይመቸኝም። አለሁ አለም ለምን እንደሆነ በጣም ነው ይደብረኛል መልበስ እና ብዙ የምትወዱት ግን ስላላችሁ ያው የሚገኘው ሮቢት ነው ላቸዋለሁኝ። በጠለባት ነው የሚሰራው እና እስኪ እኔስ ለስራ እንዴ ጠለባት ስራ ይሄ ልብስ ማምጣት ምናምን መሸጥ

እንዴት ነው ያዋጣል? በዚሁ አጋጣሚ እስኪ ኮሜንት ላይ አስቀምጡልኝ። ሌላው ደግሞ ቢጃማ ነው ሀገሩን የሞላው። እንግዲህ ቢጃማ ነው ሰው የሚለብሰው፣ ሲጀመር ቢጃማ ነው። እንደምታዩቸው በጣም አሪፍ አሪፍ ከለሮች፣ አሪፍ አሪፍ አሰራሮች የልብሱ የቢጃማው ሞልቷል እና ሀገራችን ላይ ቢጃማ ሞልቷል እላቸዋለኝ። በጣም ነው ደስ የሚለው። ብርድ ልብሶች እነዚህ ትናንሾቹ ብርድ ልብሶች አሉ

እዛ 30 ሪያል ነው ምናምን የምንገዛቸው ማለት ነው። አሁን ይጨምሩ ይሆናል ብዬ አስባለሁኝ። እና ብርድ ልብሱ ወላሂ አንድ አይነት ነው፣ እኔ ምንም ልዩነት አላገኘሁበትም። በጣም አሪፍ አሪፍ አሉ እላችኋለሁኝ ውዶችዬ። እና ይህንን ይመስላል። እዚህ ደግሞ አታክልት ተራ ነው በነገራችን ላይ ማንጎ። ከዳር እስከ ዳር በቃ ማንጎ ሞልቷል አልኳችሁ ግን

ዋጋው ሱብሃን አላህ ወላህ፣ አንድ ማንጎ ሀምሳ ብር፣ አንድ ማንጎ አርባ ብር፣ ከአነሰ ሰላሳ ብር ምናምን እንደዛ ነው። ማንጎ ሀምሳ ብር በጣም ነው የሚገርመው ወላ። ግን ገበያው ሞልቷል ስላችሁ ማንጎ ሞልቷል፣ እቃታክልቶች ምናምን በጣም ሞልተዋል። በተለይ ደግሞ ሽንኩርት ጊራና የታወቀ ነው ሽንኩርት ይረክሳል እና ሽንኩርት በብዛት የምታመርት አገር ብትኖር ጊራና ናት ማለት ነው።

ሽንኩርታቸው በጣም አሪፍ ነው፣ በርካሽ ነው የምታገኙት። ሌላው ፍራፍሬ ግን በጣም ተወዷል። አሁን ወይኔ በጣም ነው ሰማይ እየነካ ሁሉ ነገር እኮ ያ አላህ ሁሉንማ ብጅል መስኪዶ አድርጎ ወላሂ

እንግዲህ ውዶች፣ ጫጫታው ይሄንን ይመስላል። ያው ትንሽ እስኪ ጫጫታውን ብዬ ነው እና ገበያው ስብሓንላህ በጣም ነው እንትን የሚለው ራስ ነው የሚያሽከረክረው ጩኸቱ፣ ፀሐዩ፣ አቧራ። አብሽር በቃ አቧራ ችግር። ልብሳችሁ ሞልቶ ነው ከታች እስከ ላይ የምትሄዱት። ቤታችሁ በጣም ነው አቧራ ያለው። ከባድ ነው ወላሂ። ጊራናን የአቧራ አቧራ ነው አቧራ ነው ሲሉ ብዙም

ያን ያህል ምናምን ይገርመኝ ነበር እንደ አሁን እኔ ያየሁት። አብያው ደግሞ ታውቃለች፣ ይሄ ጥቁር አብያ ብድግ አድርጎ ነው እቃም የሚያደርገው። በዛ ላይ ደግሞ ሌባ። የሚገርማችሁ ነገር ወላሂ አንዲት ልጅ እዛኛ እየገዛን ማለት ነው ልብስ፣ የሀበሻ ልብስ እየገዛን ከዛ ተቀምጣለች፣ ቡቅሬ ምናምን ትሸጣለች። እና አንዷ ተሸፋኝ ናት፣ አለች ያች ተሸፋኟ መታ

ምንም አላቃት ማለች በቃ፣ መታ እቅፍ አደረገችኛል። ስብሓንላ ወላሂ እቅፍ አደረገቻት። እሷ ለካ ሌባ ሆኗ ነው ተሸፍኖ ሌብነት አስባችሁታል። ከዛ ፖርሳዋን አንስታባት ሄደች ማለት ነው። በጣም የሚደንቅ ነገር በቃ፣ ይሄንን ተሸፍነ። አሁንማ ተሸፍነው እየሰረቁ ተሸፍነው እንትን እያሉ በቃ፣ የተሸፈነውን ወላሂ ስቅቅ ነው ያልነው። እኔ እንጃ በቃ

ግን በቃ ሙስሊም ሁነው ምናምን ሳይሆን አንዳንድ ጊዜ ለመስረቂያ ምናምን ወንድ ራሱ ለብሶ የሚሰርቅበት አጋጣሚ ነው ያለው እና ልብሱን ለመስረቂያ አድርገውታል። በጣም ከባድ ነው። አላሂ ድረስ ልን ላ እና እዚህ ደግሞ ቆራስ ማውተራ ሂደን እንደምታዩት ቅል የሚሸጣል። ቆራስማ እንደምታዩት ይሄ ሀምሳ ሀምሳ ብር መቶ መቶ ብር ትልቋ መቶ ብር ትንሿ ሀምሳ ብር እየተሸጠች ነው ማለት ነው።

አደሳለ ወላሂ፣ የገረመኝ ነገር እሬት አንፋ ማለት ነው። እሬት አንፋ እየተሸጠ በችርቻሩ ያ ሱብሃና አላህ፣ ለኔ በጣም ነው የገረመኝ። እንዲ እሬት ታውቃላችሁ አይደለ? ከሬቱ ስር እየደረቀ የሚቀረው ይጨሳለ ወለደ ሰው ለሽንት ጨርቅ ማጣኛ ምናምን አለ አይደለ? ያነ ቤቱ ራሱ የአራስ ቤት ምናምን ይጨስበታል። እና እሱ

በችርቻሩ እየተደረገ እየተሸጠ ማለት ነው። ወላሂ እኔ ገርሞኛል። አይቻል አቅም ነበር የመጀመሪያ ዛሬ እያየሁኝ ነው። እና ይሄን ያህል በቃ የሚወድቅ ነገር ጠፍቷል። እኛ ሀገር ላይ በቃ ሄዳችሁ ወድቆ የምታነሱት ነገር የለም፣ ጠፍቷል። ሁሉ ነገር በሽያጭ ሁሉ ነገር ገዝታችሁ ነው። እና በጣም ነው እየደነቀ የሚሄደው የእኛ ሀገር ነገር።

አላህ ያብጀው ብላለች እናቴ። እስኪ አላህ ያብጀው ሁሉንም ነገር እና ያው ይህንን ይመስላል የዛሬ ውሏችን። ገበያ ስንንከላፈት ስንንከላፈት ነው የዋልነው። እዚህ ደግሞ እህል ተራ ነው እና ጤፍ እየሰፈረች አንዷ ነጋዴ ማለት ነው፣ ጤፍ እየሰፈረች ከዛ እቺ ጓደኛ የምላችው ሳት ለቅ በቃ ፍን አድርጋ ታስገባዋለች። ከዛ እሱ ገበሬው ቁሞ እያሰፈረ ነው

ከዛ አትናገሪ እያልኳት አረ፣ ምንድነው ለቀቅ አድርገሽ ነው እንጂ መስፈር። ለምንድነው እንደዚህ የምታረጊ? ምን ፈለግሽ፣ ምንድን ፈልገሽ ነው? ሂጂ ወደዛ ምናምን አለች። ታይ እያልኳት ማለት ነው እንዲህ ያለህን አይፈሩም እንዲ ምናምን ብላት እሷ ገረማት። ግን ይሄ የሆነው በቃ የእኛ ሀገር ሁላችንም እርስ በርስ መባላት ስለሆነ በቃ አንዱ ለአንዱ አያዝንም። ሁሉም ልብላ ነው የሚለውና በሀቅ የሚሰራ ስለጠፋ

ለዛ ነው እኔ አንድ ጊዜ የሚገርማችሁ ነገር ሀያ ሰባት ጣሳ ጤፍ ወስጄ ሽጭ ተብዬ ሀያ አራት ጣሳ ሆኗል። እና በጣም ነው የሚገርመው። ይሄ ይታወቀ ነው ሀገራችን፣ ስርቆት ስለ ስርቆት ነው። እዚህ ደግሞ የወይባ እንትን የወይባ አያትቺ ጀበና መቶ ሰባ ብር የሚገርማቸው፣ በጣም ትንሽዬ ናት። ለአንድ ሰው ወይስ ለሁለት ሰው ነው? ከቻለች ለሁለት ሰው ምናልባት

አያት እስኪት በጣም ትንሽዬ ናት። መቶ ሰባ ብር ማለት ነው። ውስጥ ትልቁ ትልቁ ሶስት መቶ ብር ከፍ ያለው እና ይሄ ደግሞ የወይባ መጨሻው፣ የምታዩት ከፍ ያለው አምስት መቶ ብር፣ አነስ ያለችዋ አራት መቶ ብር። የወይባ መጨሻው አንከረት ነገር ሆኖ ማለት ነው እና ወላሂ ኑሮ እዛ ላይ ሰማይ እየተሰቀለ ነው። ላ ሂስቱር ብቻ

እና ብር እንትን ዝሮ ልግዛ ካልሽ ጣፋን እንጠይቃቸው። እነሱም እኮ ይሸጣሉ መሰለኝ። ያስከፍተው ምን ያለው

ሌላው ደግሞ የሚገርም ነገር ውዱችዬ ማር ተራ መተን ማለት ነው። እኔ ወላሂ ማር ገዝቼ መጣዋ። አናት እሷም ተሸፋኝ ናት። እሱም ያው ተሸፍ እንትን ምንድነው ጺም ምናምን አብቅሏል ወላሂ ደረሳ ነው። ከዚ ወላሂ ወላሂ ብለው ሸጡልኝ።

እንደ ወላሂ ማታ ቆርጠን ያመጣ ነው ብለው ማለት ነው። እና ሰው እንደዚህ ሳሳይ ቤት ሂጄ ምናምን ሱብሃንአላህ ማሩ ስኳር አለበት አሉ የሚያውቁት ሰዎች ማለት ነው። ለምን የተቆረጠ ማር እዛው ሲቆረጥ ሲጀመር በጣም ነው ውሃ የሚመስለው። እንደዚህ እንደ ስኳር ሽርክት ምናምን አይልም።

እና በአሁኑ ሰዓት ንጹህ ማር ማግኘት ወላሂ በጣም ከባድ ሆኗል። በጣም ከባድ የማይሰራ ነገር የለም ማር ላይ ይሄ እንትን እንትን ብለው ራሱ የሚሸጡት በጣም ነው የሚገርመው። ያለ ይሄ ምንድን ነው እንጀራ ነው ይሉና ስኳሩን አቅለጠው እንጀራ ውስጥ ያፈሱበታል። ከዛ ንጹህ ማር ነው ቆርጠነው ነው ምናምን ብለው ይሰጧቸዋል።

ብቻ ማር ስትገዙ በተለይ ለመድኃኒት ከሆነ አጣርታችሁ ከሚታወቅ ሰው ካልሆነ በስተቀር ንጹህ ማር እየተገኘ አይደለም። እኔ አሁን እንዴት እንደማድረግ እንጃ፣ ፈልጌ ገና ልገዛ ነው ንጹህ ማር ያለበት እና በጣም ነው የሚያሳስበው። ሰው በቃ ሁሉም ውሸታም በቃ ሆነ፣ ሁሉም ማዋሸት በቃ። ገበሬ ነኝ ወላሂ አንዱ ማለት ነው፣ ገበሬ ነኝ ወላሂ ከቤቴ ቆርጨው ነው ብሎኝ

ራሱ እንደዚህ በማርቲና በኩባያ የያዘው እና ከዛ እስኪ ይሽመጣለሁ ምናምን አልኩኝና ሌላ ቦታ ሂጄ ከዛ እስኪ ይውልኝ ብዬ ሰው ሳመጣ እንዲህ፣ ይሄማ ነጋዴ ነው ምናምን ይሉኛል። ወላሂ ክው ነው የምለው። ለምን ወላሂ የሚለውን ቃል ለምን እንደሚጠቀሙት አላውቅም። ሱብሃናላ በቃ ሁሉም ቦታ ወላሂ ብለው ምለው ተገዝተው የሚሸጡት ነገር ነገ ምን እንደሚያስጠይቃቸው እኔ እንጃ በጣም ነው

የምታዝኑት ማለት ነው። ወላህ በጣም ከባድ ነው። በውሸት እንደዚህ ማል ለማብዛት እኔ ደግሞ ወላህ ሁሉም ሰው ወላህ ካለኝ አምናለሁኝ በቃ ወላህ ካሉ እንዴት ይዋሻሉ ብዬ በቃ ግግ ምናምለው እና በጣም ያሳስባል። በጣም ነው የሚያሳስበው። እንደዚህ በውሸት እንደዚህ መማል ከባድ ነው። አላህ ይስጥር፣ ወላህ አላህ ይስጥር። ሌላው ደግሞ ከዚህ ወደ ላይ ወደ ከገበያው በላይ ሄድነ

እዛ አካባቢ ሰላም ምለው ሰው ነበረ፣ እና ትምህርት ቤት ደርሶ ሰዓት ልጆች ተማሪዎች እየተለቀቁ ነበር፣ እና ይሄ ትምህርት ቤቱ አካባቢ ነው፣ ትምህርት ቤቱ በዚህ ነው። እና ህጻናቶች ምናምን ከትምህርት ተሰደው እየመጡ ነበር፣ መንገድ ላይ ደስ ይላሉ። ይሄ ደግሞ ያወቃችሁት እንግዲህ መዘጋጃ ቤት የሚባለው ነው። በጣም ዛፎቹ ደስ ይላሉ ወላሂ

እንግዲህ ውዶች ወደ ቤት እየተመለስ ነው። ያው ቤቶች በጣም ብዙ አሉ እዚህ አካባቢ፣ ስደኝ ወንዝ እንደገና ድጋሚ እያሳየዋችሁ ነው። የዛሬው ውሎዬ የዛሬው ቪዲዮ ይህንን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው ቪዲዮ ረዘመ። ያው ሀገራችሁን የምትወዱ እንግዲህ በደንብ ዩት ቪዲዮን ማለት ነው። አላህ ሰላማችሁን ያብዛው። በቀጣይ ቪዲዮ ተመልሼ እስከምመጣ

አላህ ሰላማችሁን ብዝት ያደርግልኝ፣ ሀገራችንም ሰላም ያደርገው። ወሰላሙ ዓለይኩም ወረህመቱላሂ ወበረካቱ።